በስመ አብ ወልድ መንፈስ ቅዱስ አህዱ አምላክ አሜን። ሰኔ 15 ቀን የሚከበሩ አመታዊ ቅዱሳን በዓላት ቅዱስ ሚናስ ምእመን ወሰማይት ቅዱስ ሚናስ ማርሚና በምድረ ግብጽ ተወዳጅ ከሆኑ ሰማይታት ዋነኛው ነው። ልክ በሀገራችን ቅዱስ ጊዮርጊስ ልዩ ቦታ እንዳለው ሁሉ ግብፃውያን ማርሚናስን ጠርተው አይጠግቡትም። ምክንያቱም ከታላላቅ ሰማይታት አንዶ በሆኑና ዛሬም ድረስ ለጆሮና ለአይን ድንቅ የሆኑ ተአምራትን ስለሚሰራ ነው። በተለይ ለታመመ፣ ለደከመና ለተጨነቀ ፈጥኖ ደራሽ ባለበጎ መድኃኒት ፈዋሽ አማላጅ ነው። ግብፅ ውስጥ ቅዱሱን የማያውቅ ሰው ካገኛችሁ እርሱ ኦርቶዶክሳዊ አይደለም ማለት ነው ሲባልም ሰምተናል። በነገራችን ላይ ለቅዱሳን ተገቢውን ክብር በመስጠት ታሪካቸውን በመጻፍ በማጥናት በመጽሔት፣ በፊልም በመሳሰሉት ለህዝቡ በማስተዋወቅ ግብፃውያን ከእኛ ብዙ ርቀት ሂደዋል። ዛሬ እንኳን የምንጠቀመውን ስንክሳር ሰማንያ ከመቶ እጅን ያዘጋጁት እነርሱ ናቸው። አባቶቻችንና እናቶቻችን ኢትዮጵያን ቅዱሳን ግን አብዛኞቹ ተረስተዋል። ተረስተውም ቀርተዋል። መጽሐፈ ገድላቸውን ብል በልዶታል። ዛሬም የቤት ስራ የኛ ብቻ ነው። ወደ ቀደመ ነገራችን እንመለስና ቅዱስ ሚናስ ትርጉሙ ታማኝ ብሩክ ማለት ነው። በሶስተኛ መቶ ክፍለ ዘመን የነበረ የደጋግ ክርስቲያኖች ልጅ በልጅነቱ የቅድስና ሕይወትን ያጣጣመ በዘመኑ ሰው እጅግ ተወዳጅ የነበረ ሀብትን፣ ክብርን፣ ስልጣን ንቆ በጾምና በጸሎት የተወሰነ በመጨረሻም በክርስቶስ ስላመነ አላውያን የገደሉት ሰማዕት ነው። እርሱ ሰማዕት ከሆነ ከበርካታ ዘመናት በኋላ ምዕመናን ክብር አካሉን ፈልገው ያጡታል። የሚገለጥበት ጊዜ ሲደርስ ግን እርሱ የተቀበረበት ምድረ በዳ የበጎችና የእረኞች መዋያ ነበረና ተአምራትን አደረገ። ተአምሩም ደግሞ አንድ እረኛ በጎቹ ድውያን ሆኑበት፣ ታመሙበት። በዚያ ሰሞን ደግሞ ከቅዱሱ መቃብር ላይ ጸበል ፈልቆ ነበርና እረኛው ተርታ ውሃ ነው ብሎ በጎችን ሲያጥባቸው አንዱ ድውይ በግ ወደ ጸበሉ በመዘፈቁ ዳነ። በዚህም የተገረመው እረኛ ሁሉንም የታመሙ በጎችን አምጥቶ ነከራቸው፣ እነርሱም ተፈወሱ። ይህ ዜና በምድረ ግብጽ ሲሰማ ድውያን ሁሉ እየመጡ ይፈወሱ ገቡ ግን እነርሱም ሁሉ እረኛው ምክንያቱንም ባለማወቅ ሊያውቁትም አልቻሉም። ነገሩ በረም ንጉስ ዘንድ ሲሰማ ሴት ልጁ ከሰራዊቷ ጋር ላካት። ምክንያቱም እርሷ ከብዙ ዘመን ጀምራ መጻጉ ታማሚ ነበረች እና ፈውስን አጥታ ነበር። መጥታ ተጠመቀች፣ ፈጥናም ተሰወሰች። እርሷ ግን እንደሌሎች ያዳናትን ማንነት ሳታውቅ መሄድ አልፈለገችምና ሱባ የገባች ቅዱስ ሚናስ በሌሊት ራእይ መጥቶ ስጋው እንዳለ ነገራት። ያኔ ምእመናን ፈልገው ያጡት ፈቃድ እግዚአብሔር ስላልደረሰ ነበር። አሁን ግን ፈቃድ እግዚአብሔር ቢደርስ ራሱ ቅዱሱ መቃብሩ በዛ እንዳለ አጽሙ ነገራት። እርሷም መሬቱን አስቀፍራ የቅዱሱን አካል በክብር አስወጣች። ከዚያም በንጉሱ ትእዛዝ በምድረ በዳው ከተማ እንዲሆን ተቀየረ። ስሙም መሪውጥ ተባለ። ጸበሉ የነበረበት ቦታ ላይም የማር ሚናስ ቤተክርስቲያን ታንጾበት በዚህች ዕለት ቅዳሴ ቤቱ ተከብሯል። ለአምላካችን ከቅዱሱ ሰማይ ትርዳት በረከት ይክፈለን። ፈጥኜ ወደ አንተ መጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። የእግዚአብሔርም እግዚአብሔር የመምሰል ምስጢር ያለ ጥርጥር ታላቅ ነው። የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 3 ከቁጥር 14 ሰላም ለቤተከ ዘቀደስዋ አስፈባሮሜ በእንተ ዘከሰትከ መንክረ ዘአልወ ፍጻሜ ሚናስ ጳውሎ መምህረ ስራቱ ትርጓሜ ክንነኒ ሳይለከ አምሳለ ደመና ወይቤ ወለገቢረ ንሳ ንጹ ወስገኔ እድሜ ሰላም ለሚና አሳራ ሰማይ ሰማይት መስተጋድል ጽኑዕ ገባሬ ኃይል ወመንክራት ወከመ ጊዮርጊስ ተሰሚ ፍጡነ ረድኤት ወይሩት ለቤተ ክርስቲያኑ ዘቀደስዋ በዛቲ ዕለት ይምጽኡ ኀቤነ ትጉሃን መላእክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ አስራ ስድስት ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ አቡናፍር ገዳማዊ ጻድቁ ተወልዶ ያደገው በአምስተኛው መቶ ክፍለ ዘመን በምድረ ግብጽ ነው። ወቅቱ ስርአተ መነኮሳት የሚጠበቅበት አበው ባሕታውያን እንደ ሰማይ ከዋከብት በዝተው የደመቁበት ነበር። ታላቁ አቡና ፍርም ከክርስቲያ ከክርስቲያን ወላጆቹ ተወልዶ በስርዓት አድጎ መጻሕፍትን ተምሮ ገና በወጣትነቱ መንኗል። ስርዓተ መንኩስናን ከአባ ኤስድሮ ኤስድሮስ ታላቁ አጥንቶ ገዳሙና መምህሩን እየረዳ ለብዙ አመታት በጾም በጸሎት ኖሯል። መነኮሳቱ ስለ ትህትና፣ ስለ ታዛዥነቱ ፈጽሞ ያከብሩት ነበር። ከዕለታት በአንዱ ቀን አረገውያን መነኮሳት ጨዋው ወባለ በረሃ ሲለሚኖሩ ባይታውያን ሲጨዋወቱ ሲያደምቋቸውም ሰማ። እርሱ በዛ ወቅት ባይታውያን በበረሃ መኖራቸውን አያውቅም ነበርና ሄዶ መምህሩን አባ ኤስድሮስን ጠየቃቸው። እርሳቸውም አዎ፣ ልጄ ከዚህ በጣም ርቀው ንጽህናቸውን ጠብቀው ከሰውና ከኃጢአት ተለይተው የሚኖሩ ገዳማውያን አሉ አሉት። ቅዱስ አቡና ፍርም በዚህ ካሉት መነኮሳት በበረሃ ካሉት ማን ይበልጣል? በዚህ ካሉት መነኮሳትና በበረሃ ካሉት ማን ይበልጣል ቢላቸው እነርሱም በጣም ይበልጣሉ፣ አለም እንኳ ከነክሯ የእግራቸውን ሰኮና አታህልም አሉት። ይህንን የሰማው ቅዱስ አቡና ፍር ጊዜ አላጠፋም። ከመምህሩ ቡራኬ ተቀብሎ ወደ በረሃ ሄደ። ለብዙ ቀናትም ከተጓዘ በኋላ አንድ ባህታዊ አግኝቶ አብሯቸው ተቀመጠ። ከእርሳቸው ዘንድም ስርዓተ ባይታዊን ተምሮ እንደገና ወደ ዋናው በረሃ ጉዞውን ቀጠለ። ከብዙ ቀናት መንገድ በኋላም አንድ ሰፊ ሜዳ ላይ ደረሰ። አካባቢ የውሃ ጠብታ የማይገኝበት ይቅርና መጠለያ ዛፍ፣ የሳር ዘር እንኳን የሌለበት ወይም በልሳነ አበው ፀሐይ የጸናበት ልምላም የሳር የሌለበት ነቃማ የማይገኝበት ቦታ ነበር። በዚህ ቦታ ይቅርና የሰው ልጅ አራዊትም አይኖሩበትም። ለአባቡ ቡናፍር ግን ተመራጭ ቦታ ነበር። ቅዱሳኑ ይህ አያሳስባቸውምና፣ ምክንያቱም ለእነርሱ ምግባቸውም ልብሳቸውም ፍቅረ ክርስቶስ ነውና። አባቡ ቡናፍር ወደ ፈጣሪ ጸለየ። በእግዚአብሔር ቸርነት ከጎናቸው አንዲት ዘንባባ በቀለች፣ በእግራቸው ስርም ጽሩይ ማይ ንጹህ ምንጭ ፈለቀላቸው። ጻድቁ ተጋድላቸውን ቀጠሉ። አመታት አለፉ። ልብሳቸውን ፀሐይና ብርድ ጨርሶት ቅጠል ለበሱ። በዚያ ቦታ የሰው ዘርን ሳያዩ ለ60 ዓመታት ተጋድሎ አደረጉ። የማርፉበት ጊዜ ሲደርስ እግዚአብሔር አባ በፍንትዮስን የባይታዊን ዜና የጻፈ ታላቅ አባ ተላከላቸው። ቃለ እግዚአብሔርን እየተጫዋወቱ ሳለ የአባ ቡናፍር አካሉ ተለወጠ፣ እንደ እሳትም ነደደ። አባ በፍንትስም ደነገጠ። ታላቁ ገዳማዊ ግን እጆቻቸውን ዘርግተው ጸለዩ ሰገዱና ማተቡ ነፍሳቸውን ከስጋቸው በፍቅር ተለየች። ቅዱሳን መላእክት በዝማሬ በማይለት አሳረጓት። የሚገርመው ደግሞ አባ በፍንትስ ይህን ሲያዩ ቆሞ ዘወር ቢል ዛፏ ወድቃለች፣ ቅርንጫፏም ደርቃለች። ያቺ የበቀችላቸው ዛፍ ዳግመኛ ሚችለት የቅዱሳን አበው ባሕታውያን መታሰቢያ ናት። ከሰው ከዓለም ርቀው ንጽ ጠብቀው ህፀበ ገዳሙን ግርማ አራዊቱን ጸባ ጋንንቱን ታግሰው የኖሩ ስማቸው የምናውቀው ሆነ የማናውቀው እንድናከብራቸው ቤተ ክርስቲያን ስርዓተ በዓል ሰርታለችና አምላካችን ከአበባ የታውያን ጸጋ በረከትን ይክፈለን። በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በህልም ከግብፅ እንዲመለስ የነገረበት ዕለት ነው። ሄሮድስም ከሞተ በኋላ እንሆ ጌታ የጌታ መልአክ በግብፅ ለዮሴፍ በህልም ታይቶ የህፃኑን ነብስ የፈለገው ሙቷልና፣ ተነሳ ህፃኑንም እናቱንም ይዘ ወደ እስራኤል አገር ሂድ አለው። እርሱም ተነስቶ ህፃኑና እናቱን የዘና ወደ እስራኤል አገር ገባ። በአባቱ የረስ ፈንታ አርኬላውስ በይሁዳ እንደ ነገሰ በሰማ ጊዜ ወደዛ መሄድም ፈራ። በህልሙ ተረድቶ ወደ ገሊላ አገር ሄደ። በነቢያት ናዝራዊ ይባል የተዋለ ይፈጽም ዘንድ ናዝሬት ወደምትባል ከተማም ኖረ። የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 19። አምላካችን መድኃኒታችን ኢየሱስ ክርስቶስ ከጻማ ጌታ ረዴትን በረከትን ይክፈለን። ሰኔ 16 ቀን የሚታሰቡ አመታዊ የቅዱሳን በዓላት፣ አባ አቡናፈር ገዳማዊ ስም አጠራሩ የከበረ ሽምግልን ነው። የአማራ አባት አባብ፣ ቅዱሳን ባይታውያን። ዛሬ ሁሉም ቅዱሳን ባይታውያን በተለየ ስውራኑ አመታዊ በዓል መታሰቢያቸው ነው። ከሰው ከዓለም ከኃጢአት ርቀው ንጽህ ጠብቀው ጸበ ገዳሙን፣ በገዳሙን ድምፀ አራዊቱን ግርማ ሌሊቱን የሌሊቱን ቁሪ መዓልቱን ሃሩር ረሀቡን ጽሙን መራቆትን ሁሉ ስለ ስለ ክርስቶስ ፍቅር ሲሉ ታግሰዋልና ዛሬም በየበረሃው የወደቁ ስለ ዓለም ምረት የሚማጸኑ አሉ። አምላካችን ከበረከታቸው ረዴትን በረከትን ይክፈለን። በዚች ዕለትም አጼ ይኩኖ አምላክ ንጉሠ ኢትዮጵያ ይታሰባል። ሌሎችም መዘበቻ ለሌሎችም መዘበቻ በመሆንና በመገረፍ ከዚያም በላይ በእስራትና በሆነ ቤት ተፈተኑ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባብቻቸውምና በምድረ በዳ፣ በተራራ፣ በዋሻና በምድር ጉድጓዳም ተቆዘበዙ። የቅዱስ

ልጅ እመቤታችን ለመኑ። ልጅ እንድሰጣቸው እመቤታችንን ለመኑ። መብርሃንም ደግ ፍሬ የሰጠቻቸው ስሙንም ይሳቅ ብለው አሳደጉት። ገና በልጅነቱ አባቱ ደግነት በመሞቱ አባቱ ድንገት በመሞቱ ይሳቅ በዙፋኑ ተተክቶ ነገሰ። ለሰባት አመታት ህዝቡን በፍትህ እያስተዳደረ መጻሕፍትንም እያጠና ኑሯል። አንድ ቀን ግን ከግብፅ በረሃ የተላከ ደብዳቤ ደረሰው። ላኪው ደግሞ አባ ጰንጠሊዮን ሲሆኑ መልእክቱም እንዲህ የሚል ነበር፣ ምድራዊ ንግስና ምን ያደርግልሃል? የቁንስ በሰማይ ለዘለዓለም እንድትነግስ ወደ በረሃና የሚል ነበር። እንግዲህ በዙፋን ላይ በንግስና ለተቀመጠ ሰው ነው ይህ ደብዳቤ የመጣለት። ንጉሥ ይስሐቅም አላመናታም፣ ሌሊት ተነሶ ወደ ፈጣሪው ጸልዮ የለበሳት ልብስ ብቻ ዙፋንን ጥሎ መነነ። ድንገት ቀን ቅዱስ ገብርኤል ደርሶ በቀኝ ክንፉ ነጥቆ ግብፅ አባ ጰንጠሊዮን በአለ በአት ላይ አደረሰው። እርሳቸውን ተቀብለው ፍኖተ አበውን አስተብረው አመንኩሱኝ አመነኮሱትና ዘጠኝ ሆነው ወደ ኢትዮጵያ መጡ። ተስዓቱ ቅዱሳን በሀገራችን ብዙ ይሰሩ። አንዱና ታላቁ አባ ይስሐቅ ገሪማ ናቸው። ሰውነታቸው በገድል ተቀጥቅጠው ቆዳና ጥንታቸው ተጣብቆ ነበር። አንድ ቀን አባ ይስሐቅ በልቶ ተቀደሰ ብለው ነገሯቸው። አባብ ጠልዮንም አዘኑ። ልምከር ብለው ልጄ ይስሐቅ የሰማሁበት ነገር አለና ሰዎችን አርቅልኝ አሉት። ምክንያቱም ስመክረው እንዳያፈር ብለው ነው። አባ ይስሐቅ ግን አባቴ ለምን ሰዎች ብቻ ይሸሻሉ? ድንጋዮችም ዛፎችም አብረው ይሸሹ እንጂ ቢሉ የቤተ ክርስቲያኑ አጸድ አንድ ምዕራፍ ወይም ስምንት መቶ ሜትር ያህል ተጠራርገው ሸሹ። ይህን የተመለከቱት አባ በንጠልዮን ወልድዬ ሳገረም ከኒ ልጄ ይሳገረም ገረምከኝ አሏቸው። ከዚያ ቀን ጀምሮ ገሪማ ተብለው ቀሩ። ለዚህም ነው ዛሬ አቡነ ገሪማ የሚባሉት። አቡነ ገሪማ ወደ መደራ ሲሄዱ እነዚያ የሸሹ ዛፎችና ድንጋዮች ገሪማ ለእኛም ግሩም ነህ እያሉ በዝማሬ ተከትለዋቸዋል። ጻድቁ ወንጌልን ገዳማትን ከማስፋፋት ባለፈ ብዙ ተአምራትን ሰርተዋል። እንግዲህ ታምር የተፈጸመው ምንድን ነው? መጀመሪያ መነኮሳቱ ከቦታ ቦታ ሲንቀሳቀሱ መቁነን ተሰርቶላቸዋል። ተሳቱ ቅዱሳን ዘጠኙ ቅዱሳን በአንድ ሲጓዙ ቁርሳቸውን መብላት አለባቸው። ቁርሳቸው ተዘጋጅቶላቸው ተሰጣቸው። ለየ ብቻ እና አቡነ ኢስሐቅ ወይም አቡነ ገሪማ ወደፊት ቤተ ክርስቲያን ላይ ሲደርሱ የሚታጎል ቅዳሴ መኖሩን በመንፈስ ቅዱስ አውቀዋል። ስለዚህ ሌሎች መነኮሳት ቁርሳቸውን ሲበሉ እሳቸው አልበሉም። ያው ለብቻ ለብቻ ስለሚወዱ ግን የበሉ መስሏቸዋል። ሄደው እዛ ቤተ ክርስቲያን ተሳልመው ቁሞ ሳለ ካይናት ወጥና ራባታችን ቅዳሴ ልታጎል ብን ሲሏቸው ሌሎች መነኮሳት ተይቁ አይ እኛማ ቁርስ ቁርሰኔ ምን ማድረግ እንችላለን አሏቸው። ወደ አባ ገሬማ ሲያናግሯቸው ግን ቁርስም ስላልበሉ ገብተው ቅዳሴውን ቀድሰው አክብረው ወጡ። በዚህ መነኮሳት የበሉ ስለመሰሏቸው በሀሜት አሟቸውና ሄደው ነገሯቸው ይላል። አባጠንጠሌንም ሊመክሩ ሲያስቡ፣ ነገር ግን አልበሉም። አባታችን ሳይበሉን የቀደሱ ስለዚህ፣ እዚ ላይ ያስገባው ታሪክ ነው ማለት ነው። ጻድቁ ወንጌል ገዳማትን ከማስፋፋት ባለሰ ብዙ ተአምራት ሰርተዋል። አንድ አንደኛ ጥዋት ዘርተው በጽሬ ሰዓት ያፈራ ነበር። በጸባይ ዘር ወበሰርክ አርር እንዲል። ሁለተኛ ጠዋት የተከሉት ወይኑ በዝርእ ሰዓት ያፈራ ነበር። ሶስተኛ አንድ ቀን ምራቃቸው ቢወድቅ ምራቃቸው ቢወድቅ ጸበል ሆኖ ዛሬም አለ። አራተኛ ብዕራቸው የሚጽፉባት ወድቃ አበባ አፍርታለች። አምስተኛ አንድ ቀን ድርሳን እየደረሱ ሊመሽ በመሆኑ ፀሐይንም አቁመዋታል። ከነዚህ ሁሉ ዘመናት በኋላ ጌታችን ተገልጦ በማይዋሽ ንጹሕ አንደበቱ ቃል ኪዳን ሰጣቸው። ስምህን የጠራ መታሰቢያን ያደረገ እስከ 12 ትውልድ ድረስ እምርልሃለሁ፣ አንተ ግን ሞትን አትቀምስም ብሏቸው ተሰወረ። ያን ጊዜ መላእክቱ በሰረገላ ጭነው እየዘመሩ ብሔረ ሕያዋን አድርሰዋቸዋል። ከአባታችን ከቅዱስ ገሪማ አቡነ ይሳቅ ረድኤት በረከት ይክፈለን። በዚህ ዕለት አባለት እጹን የዋህ ይታሰባሉ። ስመጥሩ ጻድቅ አባለት እጹን በአራተኛ መቶ ክፍለ ዘመን በግብፅ የተወለዱ በፍፁም ተግሣጽ ያደጉ ከልጅነታቸው ጀምሮ ራሳቸውን በሕገ ወንጌል የመሩ አንድ ቀን በሰማይ በሰሟት የወንጌል ቃል የመነኑ ገዳማት ገድሞ በትሕትና ለዘመናት ያገለገሉ በመጨረሻም ወደ ትልቅ ተራራ ወጥተው ተጋድሏቸውን የፈጸሙ ታላቅ አባት ናቸው። ከየዋህነታቸው የተነሳ ኃጢአተኛ ሰው ሲያገኙ ራሳቸውን ንስሐ ይገቡ ነበረ። አንዴ ግን እናቱን አስር ጊዜ በዝሙት ያረከሰ ስትጸንስም መርዝ አጠጥቶ ጽንሱን በማህጸኗ የገደለና በሥጋው ወደሙ ላይ የተዘባበተ ሰው ሊሞት ሲል ደረሱ። አጋንንት ሲኦል ታች ሲጥሉትም ተመለከቱ። ኃጢአቱ ጭንቅ ቢሆንም የእርሱን ንስሐ ሊቀበሉ ጀመሩ። ከንስሐቸው ጽናት የተነሳ ሞቱ። ጌታችንን ከሞት አስነስቶ አትለምነኝ አልምረውም አላቸው። ጻድቁ ተስፋ አልቆረጡ፣ ቀጠሉ። አሁንም ለሁለተኛ ጊዜ ሞቱ። አሁንም ቀጠሉ፣ ሶስተኛም አራተኛም አምስተኛ ጊዜ ሞቱ። እንዲህ መሆኑት ልብ በሉ፣ በዛ ኃጢያተኛ ሰው ንስሐ ገባለሁ ብለው ነው። በስድስተኛው ግን መፍትሄ መጣ። ጌታችን አይላህ መላእክትን አስከትሎ ያችን ኃጥ ነፍስ ይዞ መጣ። ፍርድ አይታጠፍምና ወደ ገነት አላስገባትም፣ ስለአንተ ጽድቅና የዋህነት ደግሞ ሲኦል አልጥላትም። ስለዚህ እንዳልተፈጠረች ትሆን ብሎ እፍ አለባት። ፈጥና ወደ ትቢያነት ተቀየረች። ጻድቁም የፈጣራቸውን ቸርነት አድንቀው ሰገዱ። ከብዙ ዘመናት ተጋር በኋላም በዝች ቀን አረፉ። ከየዋሁ አባታችን ቅዱስ ለትጹን ረድየት በረከት ይክፈለን። በዚህ ለት አባ ጳላሞን ፈላሲም ይታሰባሉ። ቤተክርስቲያን ካፈራቻቸው ታላላቅ ገዳማውያን አንዱ አባ ጳላሞን የአባ ለትጹን ወዳጅ ነበር። ይህ ቅዱስ ከአጋንንት ጋር በገጠመው ጦርነት ምክንያት ለየት ይላል። ከስልሳ ዓመታት በላይ እንኳን ሳቅና ደስታን ቀና ብሎም ሰውን አላየም ነበር። በእነዚህ ዘመናት ሁሉ ቅንድቡ እስኪላጥ ድረስ አልቅሷል። በዓለም ያሉ አጋንንት ሁሉ ተሰብስበው አሰቃይተውታል። እርሱ ግን በእግዚአብሔር ጀርን ቸርነት ወዳጆ በአባለትጹን ጸሎትና በትጋት አሸንፏቸዋል። ዛሬም የረፍቱ ቀን መታሰቢያና ቸሩ አምላካችን ከታላላቁ ቅዱሳን በረከት ይክፈለን በምልጃቸውም ይቅር ይበለን ለሁለተኛው የንስሐ ቀን ያብቃን። ሰኔ አስራ ሰባት ቀን ብፁዕ ገሪማ ይስሐቅ፣ ዘመደራ አባ ለትጽን የዋህ አብይ፣ አባ ላሙን ፈላሲ፣ ቅድስ ሳርሴማ ጻድቅ፣ ሰማይታት እለ አኮራን፣ ሰማይታት ማህበረ ቅዱስ ተክለ ሃይማኖት በዚህ ቀን ይታሰባሉ። ሰማይታት እግዚአብሔር ፍርድን ይወዳልና ቅዱሳንም አይጥላቸውምና ለዘላለም ይጠብቃቸዋል። ጻድቃን ምድርን ይወርሳሉ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልብ ውስጥ ነውና በእርምጃውም አይሰናከልም። የቅዱስ ዳዊት መዝሙር መዝሙር 36 ቁጥር 28 እስከ 31።